ጋር ምን እንደረጉላት ምን ይገርማል። ከዛም በጣም ትገርማላችሁ። ቁጭ ብላችሁ በእድሜያችሁ ያልተከበራችሁ ሴቶች ማለት ነው። በእድሜያችሁ ያልኖራችሁ ሰዎች እድሜያችሁን ያልኖራችሁ ሰዎች አንዳንዴ ጥሩ መናገርም ጥሩ ጥሩ መመኘትም ጥሩ ነው። አለመመኘት ደግሞ ይሻላል። አለመመኘት ይሻላል። ባይ ዘ ወይ ይሄ አይመምሽ ግን የሬሳ ሳጥን መግዣ ላዋጣልሽ አይነት ጨዋታ የምትጫወቱ ሚዲያ ላይ ያላችሁ ሰዎች ባይዘወይ ለሚዲያ እንግዳ አለውም ጥንቅቃ ገና እህ ብለሽ ስታወሪ አቅሽ አለው። ምን አስበሽ እንደምትናገሪ ትሙት፣ ያ የሬሳ ሳጥን እንዛ፣ አትሙት የሬሳ ሳጥን ግን እናዘጋጅላት የምትሉ ሰዎች አላችሁ ሚዲያ ላይ። አይመስልባችሁም? እንደናንተ አይነት ብቃት ቢኖረኝ ደስ ይለኛል። እኔ እንደናንተ አስመሳይ ሆን አይደለውም ግን እግዚአብሔር እንደዚ አይነት ነገር አልሰጠኝም። ገብቶቻል። ከተመኘች ትመኛለች፣ ካልተመኘች ዘምት ያለች ያቀጻጠት ያለች ትናንትና። እኔም ደሞ ስንት ጉድጓድ የምትቆፍሩ ሰዎች ዛሬ ታመመች ስትባል ታመመች ስታሳዝን፣ የምርሽ ነው ቤተሰብ ታድላችሁ ግን ታማሚ ነው ሰው። እኔን ማሪ እኔ ፍቅርን እኔ አልተሰበርኩም፣ ሊሰበርም አልችልም። ሳለ ሚካኤል ሳለ ገብርኤል፣ ምንድን ነው የምሰበረው? ለምንድን ነው ምን ነው የምሰበረው? ነገርኩሽ፣ ደሜ ነው በቃ። ደሜ ወረደ፣ ደሜ ዜሮ ገባ። ምንም ነገር የለኝም። ደግሞ ይሄ ደግሞ የሰው ልጅ ላይ ሀፕን ያደርጋል። ለራስ ጊዜ ካልሰጠ፣ ራስን ካላዳመጥክ፣ ራስን ካለየቅ እኔ ብቻ እኮ አይደለሁም ይዘ ሁላችንም፣ ስፔሻሊ ሚዲያ ላይ ፐብሊክ ፊገር የሆናችሁ ሰዎች በብዛት ሄዳችሁ ብትመረመሩ የሆነ በሽታ ያገኛቸዋል። ምክንያቱም ለራሳችሁ ጊዜ አትሰጡም። ሁላችንም ጊዜ አንሰጥም። የምንሰጠው በልብሳችን በሜካፓችን ምናምን ነው እንጂ እኔ አሁን ሁሌ ነው ምላችሁ፣ ይሄ ውሃ ፈሳሽ ነገር ተጠቃሚ አይደለሁም፣ የምጠቀም ልጅ አይደለሁም። ውሃ የምጠጣው ምግብ ከበላሁ በኋላ አንዴ ነው ምናምን፣ ፈሳሽ ነገር አልጠቀምም እና ደምሽ ደም የለሽም፣ ስትባሉ ትደነግጣላችሁ። ይሄ ማለት ለራሴ ራሴን ስላልተመለከትኩት ነው፣ አቅም ያነሰኝ። እናንተ እንደምታስቡት ሳይሆን እግዚአብሔር እንዳሰበው ነው የሚሆነው። በእርግጥ ለምን አመምከኝ አይባልም። ቢያመኝም እግዚአብሔር ያለው ነገር ነው። ሰው ደግሞ አሙሽ ደግሞ ከመምሽ ስሻልሽ ነው ጥሩ እንጂ በዛው ስትቀሪ። ነገርኳቸው፣ እኔ ሆስፒታሉ ለቀስተኛ ሶስት ወር የተኛች ልጅ አለች። እና ውጩን ናፈቀኝ፣ ልብስ ለብሶ ውጩ ላይ መሄድ አማረኝ ምናምን ስትል ትደነግጣላችሁ። ጋይስ፣ እንዴ ምናምን ነው የምትሉት። ክቡ ነው፣ በጣም ነው የምትሳቀቁት፣ በጣም ማለት ነው። እና ይሄን ውጩ የናፈቃችሁ በግልኮስ የሚተነፍሱ ሰዎችን ስታዩ ምናምን አልጋ ላይ ወገባቸውን ረጅም ቀን ከበኔ ሁለት ቀን ተኛው ብዬ እንዲህ እንዲህ ስል እንዲህ ምን ሆነች ነው እናቱ ምን ሆነች ነው ስንት ቀን የተኙ አሉ እያሉ ነርሶቹ ሲያጽናኑ ስታዩ አንዳንዴ እግዚአብሔርን ታመሰግናላችሁ። መታመም ያን ያህል መሰበር አይደለም። ብዙ ሰዎች የምትሉ ሰዎች መታመምን እንደ መሰበር የምታዩ ሰዎች አላችሁ። ኖ ኖ ኖ ኖ ኖ። እግዚአብሔር ሲያምን እግዚአብሔር ራስሽ እንድትመለከች ነው እሺ፣ ክፈችላት እራስሽን እንድትመለከቺ ነው የሚያደርግሽ። አንዳንዴ እግዚአብሔር ያነቃሻል። የምር እግዚአብሔር ያነቃቸዋል። እግዚአብሔር ምስክሬ፣ እግዚአብሔር ያነቃቸዋል። በጣም ነው እግዚአብሔር የሚያነቃችሁ እንጂ አሁን ስታማልጭ የሰው ግፍ ነው ንፍጣም የምን አባታችሁ እዚህ ግፍ የሚሰራበት ህዝብ አለ እንደሚዲያ ያለ ዝርክርኮች በ በጣም ነው የእጇን ያገኘችው። ንፍጣም ያመማት ሰው አፍ ገብታ ነው። የትኛው ሰው የትኛው ጻዲቁ የትኛው ጻዲቅ ሰው አፍ ውስጥ ነው የምገበው? የትኛው ሃይማኖቱን የሚያከብር ሰው? የትኛው በእግዚአብሔር የተገዛ ሰው? የትኛው ሃይማኖት? የትኛው ፈራ እግዚአብሔር ያለው ሰው አፍ ውስጥ ገብጄ ነው እኔ የምሰበረው? ሳቂን ቁ የምታመጡት አንዳንዶች፣ አትቤ ተጀመረ ወደሽ እናት። ያሁንማ ኖርማል ኖርማል፣ ቀና ቀና ስር ቀላል እንጣጣብሻለ አለም ጋይስ እና የሰው አፍ እኮ ነው። ሰበሯት፣ በሏት አፈር አባታችሁ ብሉ። ምን አባታችሁ ነው የሚበለኝ? እኔን የትኛው ጽድቃችሁ ነው እኔን የሚበለኝ? የትኛው መልካም ነገራችሁ ነው እኔን ሊበለኝ የሚችለው? ሳለ መድኃኔዓለም ከፊትና ከኋላዬ ቁጭ አድርጌ ምክ እንዲህ አባቴ ወይ ምለው በበሽታ አይቀለድም፣ የስ በበሽታ አይቀለድም። ግን እነሱ ሲቀልዱስ ማሪ፣ የእጇን ያገኘችው የሰው ስም እያጠፋች አሜት እያማች። ብትሺ ቁጭ ብለሽ እንደኔ እያወራሽ ትኖሪ ነበረ። ቢሳካልሽ አይሳካም። እግዚአብሔር የልብን አይቶ ለሁሉም የሚሰጠው ይቻላችሁ። እንደኔ እውነት እንደ ብትሽሉ የኔ አሜቱ ነው እኔ ሞሮ አሜቱ ነው እናንተ ከምታወሩት የኔ ብሶ ያድርገው ከዛ ሰው እየተራበ እሷ እንደዚህ እየበላች ምግብ። ማን እኔ አሁን በደንብ መድኃኒቴ ልጨርስ። እንዴት እንደምበላ ሳይሽ የለ እንዴ! እንደም አሁን ማ ተጠንቅቄ ነው የምበለው። የምን አባሽ አንድ ቁርጥ ነው ሶስት ቁርጤ ነው እንጂ ቁጭ አድርጌ ጥስቅ አድርጌ የምበለው ቤተሰብ። የምን አባሽ በቀና እንዴ! ጠዋትም ከእንቅልፌ ስነሳ ቁርሴን በስነ ስርዓት ፍርፍሬን ቡሌን አድርጌ ይበላለሁ። ካሁን በኋላ ጁሴን ጠጣለሁ እንዴ ቤተሰብ ጎዳው ራሴ ላይቭ ላይ ነው የምበሉ አልበላም አሁን እግዚአብሔር ምስክሬ ስንት ቀን ምግብ እንደበረቱ እመቤቴን ኬኳተውት ስሙ የመቤቴን ስሙ ቡርቴ ጮክ ብለሽ አውሪ ላይቭ ላይ ነኝ እኔ ምግብ ምግብ ከበላው ስንት ቀን ነው ስንተኛ ቀኔ ምግብ አሁን ምግብ እንደዚህ አቅርቤ ከበላው አራት ቀን ነው እግዚአብሔር ነው ዩሲ ምግብ እንደዚህ ከበላሁ። ምክንያቱም ላይቭ ላይ እኔ ምግብ የሚበላልኝ ምግብ እንደዚህ መብላት የምችለው ላይቭ ላይ ነው እንጂ ምግብ ቪዲዮ ዘግቼ ብዙ ሰው ቤቴ መኖር አለበት። ምግብ ለመብላት እንደዚህ ከሰው ጋር መብላት አለብኝ፣ ሰው አጠገቤ ተቀምጦ መብላት አለብኝ እንጂ እንደሰው እንደዚህ አቅርቤ ምግብ ምናምን እንደዚህ አልችልበትም። ወይ ቤቴ መምጣት ሰው አለበት፣ ወይ ሰዎች ጋር ሄጄ እነሱ ጋር መብላት አለብን። ይሄን ያለው የኔ እንግዲህ የኔ እውነት ይሄ ነው። እናንተ ግን አጋስስ እሷ ኢትዮጵያ ሕዝብ እየተራበ ከተራበ ምን ይሰራ ሚዲያ ላይ የተራበ ሰው ሚዲያ ላይ ምን ይሰራል? ጥያቄ ነው። እውነት ነው የተናገርኩት። እኔ እየራበኝ ተች ስክሪን ስልክ ይዜ ቪዲዮዋል ጠቃሚ ሀቂቃውን ስናገር የራበው ሰው ላይኛ ይችላል። ምናልባት እኔ እንደምበላው አማርጦ ላይ በላይ ይችላል። እውነት ነው። ህይወት ደግሞ ለሁሉም እንዳደለችም። ምክንያቱም እኔ ትናንት ስኖር እኔ ትላንትና ስኖር ትላንት የኖርኩት ኑሮ አማርጫ በለው ነው። ዳር እግዚአብሔር ሰጥቶኝ ደሞ ስበላ ለምን በላሽ አፈራ አባታችሁ ብሉ። አፈራ ያስበላችሁ እበላ እበላ በሽቴን ከምግብ ጋር ጋይስ አጋስስ ስለሆነ ይችላሉ። አጋስሳችሁ ይጣ በታገኙ ትመራላችሁ ብታ ብታገኙ ትጥራ አሁንማ እዚህ ጋር ምን እንደዚህ እዚህ ጋር እንደዚህ አይፎኖችን እንደዚህ ደርድሬ ላይፍ ነው የምገባው። በሁሉም ቦታ እየታየው እንድበላ እዚህ ዩቱብ፣ እዚህ ቲክቶክ፣ እዚህ ጋር ፌስቡክ ላይ ሁልሽም እያየሽኝ ነው ምበላው፣ እንደ ቤተሰብ። ምን ላድርግ? በልታ በልታ የሰው የሰው ስጋ አምታ አምታ በልታ ይሻ። አባታችሁ እኔ ምን አባታችሁ ነው ምበላው? እዛው ራሳችሁን በልታችሁ በልታችሁ ጨረሳችሁላ። ምን አባታችሁ ነው ማደርጋችሁ እኔ

ሳይሄን መልስ ቦክስ የሁሉንም ነው። ሉዛዬ በጣም ደህና ነኝ፣ ተሻለኝ ሁለት ቀን አንዳፋደፈኝ ማን ጠየቀሽ ከአሜሪካ በውስጥ ማለት ባይ ዘ ዌይ እኔ ከአሜሪካ በጣም ብዙ ሰው ነው ነገር እዛ አይነገረም ብዬሽ ነው እንጂ የአንቺ በጣም ብዙ ሰው ከአሜሪካ በጣም ብዙ ሰው አሜሪካ የሚኖሩት ሰዎች እኮ ብዙ ወዳጅ ነው ያለኝ ከኢትዮጵያ ደግሞ በጣም ብዙ ሴሌብሬቲዎች የጻፉልኝ እግዚአብሔር ምስክር መድኃኔዓለም ማመን እስኪያቅፍልኝ ድረስ ማለት ነው። ማሪ ምን የማልጠብቃቸው ሳብሪን አውሬያት እሺ ማሪ አወራንኩ ማሪ እንዴ፣ ትናንት ጠዋት ማወርቻት በብዛት የማልጠብቃቸው ናቸው የጻፍልኝ። በብዛት ማለት ነው ጌታ እ አሁንም ጋይስ ከአሁኑ ተናግሬ ልምጣ እንጂ ከአሁኑ ተናግሬ ልምጣ እንጂ በኋላማ ትበዱኛላችሁ። ቤተሰብ ከአሁኑ ተናግሬ ልምጣም በእውነት ው ቤ አትክልት ማሬ ኔ ላችሁ እንትን የራሱ እንትን የመብላት አትክልት እበላለሁ። አሁን አትክልትም እበላለሁ። ግዴታ ነው፣ አትክልት ምናምን፣ ጁስ አሁን ግዴታ ነው ማለት ግዴታ ነው። ራስን እስከ ማሳት ድረስ ራስን ስቱ እስከ መውደቅ ድረስ ካደረሰኝ ሰውነት ኮንትን አፈንገርስ ጌታ የግዴታ ይ ግዴታ ይነ ግን አሁን ዋና ፖይንቱ ኢምፖርታንቱ እሱ አይደለም። ላይቭ ላይ ስላላ ልሰድብን ትችላላችሁ ብዬ ነፍሴ ተጨነቃለሁ። በዛ ሰዓት ነው የምበለው። በቀን አንዴ ነው የምበለው። እዛች ላይቭ ላይ ደግሞ ነው ነው እያመጣው ለእናንተ ብዬ በልቼ በኋላ ላይ ከላይ ቦትች መብላት አልችልቃሉ። አሁን እንዴት ነው ከእነዚህ ሰዎች ጋር ምግባባው ብዬ ፈርቻለሁ። የራሳችሁ ጉዳይ፣ አሁን ተናግሬያለሁ። ዩቱ ላይ አያገባኝም። በጾሙ ስ ያልሽ አልቻጋስ ብትሉኝ ተይዤ ነው እንደውም እግዚአብሔር የወዳዴን ጾም እንደዚህ እንዳያረገኝ እና የአስራ ስድስቱን ጾም እንደዚህ እንዳያረገኝ እንጂ የራሳችሁ ጉዳይ አሁ ብሰድቡኝም ስደቡኝ እንጂ ማ ሆነ ቃ ሁሉኝ ማማሬ እና አሁን ስለማያስበሉኝ ነው እንጂ ምን አባታቸው ያምጣሉ። ስለደግ ነው። ሌላ ምን ይጽፋል? እነሱ እኳ አስጨንቀው ይመስሎች ነው ግን አያስበሉኝም። ስበላ አያስበሉኝም። በጾሙ እያሉ ግን ታምሜ ነው። በጣም መብላት ስላለብኝ ነው። ፈሳሽ ምናምን ይህ ስጋ ምናምን ምናምን፣ አትክልት አትክልቶች። አሁን በደንብ ነው የምበለው። የቲማቲም ጁስ፣ የቲማቲም ጁስ በሚሪንዳ እናንተ እንደዚህ ነው እንዴ? የቲማቲም ጁስ በሚሪንዳ እየጠጣው ነው።

ወሬሽ ሁሉ ስለ ምግብ። ኡፍ በቶ ጊዜ

ቪዲዮ እኔ ነኝ ጋይስ ሙሉ ቲክቶክ እኔ እኔ ራሴ ብቻ ስለሆንኩ ነው። እኔ ጋር እንደዚህ የሚመጣው መሽቁቅ ብለው ለጥፏት። አሁን ከዚች ከጅጅኪ ያልጅ ጋር ሊያጣሉኝ ነው። ቤተሰብ አ እንትና እና ቤተሰብ እንትና ኪዱ እና ሰርጀሪ ተታርቀው ነው ቪዲዮ የላካችሁልኝ። ጌም ተጫወተው አንድ ላይ አ ጫውቶ ጋይስ ጓደኛ ቦቶች አይደል? እንዴት እንደኔና እንደኛ ኳ አልተሰዳደቡም። ማጋይ ሰዓት ተሰዳደቡ። እንዶን ለምን ታረቁ የሚያስብል ጸባ አልደረሱም። እኛን እኮ የተሰዳደቡ እኛን ነው፣ ብንታረቅ ጉድጉድ የሚያስብል ነው። እነሱም የተሰዳደቡ ውስጥ ለውስጥ ነው የሚሰዳደቡት። ጋይ ውስጥ ለውስጥ ነው የሚሰዳደቡት። ሰርጀሪ መጣ በውስጥ ነው መሰደባት ይችላል። አዎ፣ ስለዚህ ያን ያህል ብዙም አይደለም። እንዴት ታረቁ እሱ እና መታረቃቸው ኖርማል፣ ደግሞ እንደሚታረቅ ነገራቸው የለውም። ግን ሰው በቃኝ እያልኩኝ እናቴን ቲክቶክ ሁኔ ነ እናቴ ትሞት። ምን ሆናችሁ ነው ጋይስ? ትሞታለች ብላችሁ ጠብቃችሁ ነበር? እንዲያ ናኖቻችሁ ማለት ነው የሆነ ሴሌብሬቲ የሆነ ነገር ልከውልኝ አየሁትና በደንብ ይሻለኛ። ስለዛ ሰውዬ ከመውራቴ በፊት በደንብ ተሽሎኝ ላውራ። ቤተሰበ አሁን እንዳላውራ እኔ እንዴት ነሽ የሆነ ነገር ልከውልኝ ስሙን ሳልጠርቅ ስላውራ፣ በጣም የሚገርም ነገር ነው ገስ። አሁን ግን አይደለም በደንብ ይሻለኝ፣ ይሻላል

ይቱ ላይ እንዳትጠብቁኝ ትንሽ በደንብ እስኪሻለ ምግብ ስለማልበላ። አሁን ጋይስ በደንብ እስኪሻለ መብላት ሲጀምር ቱ ላይ ይመጣ ነው። እሺ ቤተሰብ በደንብ ቱ መብላት በደንብ አፊታይቴ ሲከፈት ያለ ምግብ ቱ ላይ ሞረት አልችልም። እንግዲህ ላልጅሽ ኖር የላት ብቻ ወይ እሺ። ቲክቶክ ላይ ግን ችግር የለው ቱ ላይ ያለ ምግብ ምንም ነው የማያምረው።